ዳኒ ግን ስርዓት ቢኖርና ከሁለቱ ልጆች ብትወጣ ደስ ይለኛል። ሀይሚ ትናንት የመጣቸው አንተን ፈልጋ ወይ ደግሞ አንተን ማግኘት ፈልጋ ሳይሆን ብሩኬን ልትከሰው ስለሆነ ይቅርታ ልጠይቅ፣ እንዲሁም ነገሮቹ እንዴት ማስተካከል እንዳለባቸው ልትነግርህ እንጂ ሌላ ነገር ፈልጋ እንዳይመስልህ። ዛሬ ምን ብሎ ሸር አደረገ? ድክመቴ ዛሬ አስደስተሽኛል ምናምን ምናምን ከዛ መልሶ ደግሞ ኤዲት አደረገው ማለት ነው። ኤዲት አድርጎ ደግሞ ምን አለ ጎ በዘኔ ዛሬ በአንቺ ምንድን ነው ይሄ በራስ መተማመን ሽን አሳይተሽኛል፣ ምን አምላም ብሎ ጻፈ ማለት ድክመት የምትለውን ብቻ አወጣት ኤዲት አድርጎ ማለት ነው። ገብታችሁ እዩትና አሁን ሸሩን ኤዲት ይላል ከላይ የሆነ ጽሁፍ ፖስት ሲደረግ ከዛ በላይ ኤዲት ሚል አለውና ኤዲት ነው ያደረገው። ወደ አሁኑ ፖስት እንዳደረገ ስክሪንሽት አድርገው የያዙት ልጆች ነበሩና እኔ እንኳን መጀመሪያ ፖስት አድርጎ ሸር ያደርገውን አይቼ ስክሪንሽት እንኳን አላደርኩትም ነበርና ከዛ ድጋሚ ስገባ እንዴ ድክመት የሚለው የለም፣ ኤዲት ተደርጓል ማለት ነው። ከዛ በዚህም በዛም ብዬ አገኘሁት ድክመት ያለውንና በጣም ነው የሚገርመው። በመጀመሪያ ደረጃ አንዳንድ ነገሮችን ለዛሬ ብቻ የምታስቡ፣ ነገን አርቃችሁ የማታስቡ ወይ ደግሞ የትናንትን ሁኔታ ደግሞ ትታችሁ ዛሬን ብቻ ያለን የምትኖሩ እንደ ነገሩ ይለያያል። በነገራችሁ ላይ መጥፎ ነገር አሳልፋችሁ ከሆነ ያን መጥፎ ነገር የምታስታውሱት ነገ እንድትጠነክሩበት እንዲሁም ዛሬ ላላችሁበት ጊዜ ዋው ትናንት እኳ ያንን አልፍ ያለሁ ለማለት እንጂ ጥሩን ቀን ግን ያሳልፋችሁትን መርሳት ጥሩ አይደለም። ሌላችሁም የምፈልገው ትናንት ብዙዎቻቸው እየየየየየው እንዴት ሀይሚ ዳኒ ጋር ትገኛለች? ምን አንብላችሁ ስትንጨራጨሩ ነበራቸው። ግን ደግሞ ይች ሴት በጣም ምትወደው ታከብረው ብሩኬ ስላለ ለሱ ብላ ነው ሁሌም የትም ቦታ የምትገኘው። ለብሩኬ ስትል ነው ራሷን ዝቅ አድርጋ ምንም ብላ ብሩኬም ራሱን ዝቅ አደረገ። የማን ቦታም ተገኘ ለሀይሚ ብሎ ነው። እንዲሁም ደግሞ ለስራ ማለት ነው። ሀይሚም እንደዛው። ስለዚህ ቤተሰብ አንዳንዴ የሆነ ሀይሚ ደግፈን ብሩኬ የምናደርገው ሰዎች ልክ አይደለንም። ሀይሚን ትጎዷታላችሁ። እንዲሁም ደግሞ ብሩኬን ደግፋችሁ ሀይሚን ዝቅ የምታደርጓት ደግሞ ልክ አይደላችሁ። ብሩኬን ትጎዷታላችሁ። ሀይሚኑ ትጎዷታላችሁ። ሁለታቸውም ደስ የሚላቸው ምንድን ነው፣ መወዳደስን ነው የሚፈልጉት ማለት ነው። እንዲሁም ደግሞ ብዙዎቻችሁ ኮሜንት ላይ ማይቻለው ና አረበ ማርያም ሰላሳ ማለት ምንድን ነው? አረባ አላህ ነገሩኝ እያላችሁ ነበራችሁ። ና ሰላሳ እየተባለ ያለው ብሩኬ ሰላሳ ኦዲየንስ ነው ያለው ምናም ማለት አይደለም ቤተሰብ። ብሩኬም የተረዳው በመልኩ እንደሆነ አላውቅም ማለት አይቷል። እንደዛ የሚባሉ ነገሮች እዛ ጋ ኮሜንት ላይ ምናምን ና ያ ነገር ግራ አጋብቶታል መሰለኝ። ሰላሳ የተባለው ምን መሰላችሁ? ያው እንግዲህ ሰሞኑ የነበርኩትበትም ሁኔታ ታውቃላችሁ። በዛ በዛ ምክንያት ቪዲዮ መስራት አልቻልኩም፣ ግን ሜሽን እየተደረግኩ ነበር፣ ሸር እየተደረገልኝ ነበር እና ግሩፕ ከፍተው በግሩፕ ብሩኬ የኛ ቀብራራ ኛ ቅምጥል እያሉ ሀይሚንስ ሲሳደቡ የነበሩ እንዲሁም ደግሞ ብሩኬ ብቻ ነው ምናምን እያሉ የነበሩ ነበሩ። ገባቸው አይደለ? ያ ነው ለዛ ነው እነዛ ግሩፖች ሰላሳ ነበሩ ከዛ ደግሞ ሁለት ተጨምሮ ሰላሳ ሁለት እዛ ሰላሳ ሶስት እያሉ ይደዋል መሰለኝ፣ አይደነ። ብቻ ግን እንደዛ ነው እኔ ያየሁት ቪዲዮ የተለቀቀው ማለት ነው። ቪዲዮ ሪከርድ አድርገው ግሩፑን ፖስት አድርገውት ነው እንጂ ሰላሳ ሲባል በሌላ ሙድ የያዛችሁት ሁሉ አላችሁ። እንደ እኔም ቢሆን እኔም አልገባኝም ነበር መጀመሪያ ላይ፣ ምንድን ነው ሰላሳ ሰላሳ የሚሉት ላብዬ ነበር ና ግን ያ ነገር ነው የሆነው ማለት ነው። ሶ ባጭሩ መላችሁ ፈልጋለሁ መሰላችሁ ስለ ሀይሚም ስለ ብሩኬም እኛም የመለከተን ነገር የለም ከደገፍን እንደግፍ ካልደገፍን ደግሞ መተው ሲቀጥል ሀይሚንም ብሩኬንም የምዘቀዝቁ በአናታችሁ ተተከሉ ሁላችሁም ማለት ነው እየዘቀዝቃችሁ ያላችሁ የሁላችሁ የዘቀዝቁት ይደርሰኛል ሀይሚን ትዘቀዝቃላችሁ ብሩኬን ትዘቀዝቃላችሁ ማናችሁ እናንተ ምንድንን ነው ምትሉ የትንን ድረስ ነው ምትሉት በጣም ነው ምታስጠሉት እግዚአብሔርን የሰው ልጅ ማለት ነው የሚወደደው በስራው ነው የሚጠላው በስራው ነው እኔ የሰው ልጅ መጥላት አልፈልግም አልወድምም በነገራቸው ላይ ማለት ነው አንዳንድ መጥፎ ቀኖች ጥሩ ነገር አስተምረዋቸው ያልፋሉ። ሀይሚና ብሩኬ ምናልባት ከዚህ በፊት እንደዚህ ላይ ላይ ሲመጡ እያያያይ ብሎ የሚያገበግብላቸው ሰው ሁሉ እንደዚህ ቪዲዮ ሲሰሩ የሚያርገበግብላቸው ሁሉ ሰው መስሎ ታይቷቸው ሊኖር ይሆን ነበር ከዚህ በፊት። አሁን ግን እንደዚህ በጸባቸው ሰዓት በደንብ አድርገው አውቀውታል። ገባቸው አይደል? አንዳንዴ እኛ ዛሬ ረጫትናትን ነገር ነገ እናገኛታለን። ዛሬ የዘራነውን ነገር ነው ነገ የምናጭደው። ዛሬ በቆሎ ዘርተሽ ነገ ነጭ ነጭ ጤፍ ላጭድ ብት ማጭድ አትጭይ፣ የዘራሽውን ነው የምታጭጂው። ስለዚህ ሶሻል ሚዲያ ስለሆነ ኖርማል ነው ማለት ብለሽ መበጥረቅ የለም። ሁሉም ቦታ ላይ ቢሆን እጃችሁን ታገኛላችሁ። በተለይ ትልልቅ ሰዎች ልጅ ያላችሁ፣ ነገ እናንተ ሀይሚና ብሩኬ ልጆቻችሁ የልጅ ልጆቻችሁ የሚሆኑ ሰዎች አፋችሁን ከፍታችሁ እነሱን ስትሳደቡ ስለነሱ መጥፎ ነገር ስትናገሩ አለማአፈራችሁ እናንተ እግዚአብሔርን አፈርኩ ምስማአም በጣም ነው የሚያሳፍረው። እሺ የሆነ ትንንሽ ልጆች ምናምን ይሳደቡ ይባል ምናምን ነገር ኖርማል ነው ይባል፣ ግን አይደብራችሁም? ብሩኬ ተዘቅዝቁ ስታያችሁ ወንድማችሁ ቅርጽ አይልባችሁም? ሀይሚ ተዘቅዝቃ ስታያችሁ ብሩኬ የሆነ ወንድማችሁ እህታችሁ ትዛ ይሏችሁ። እስኪ አንዳንድ ነገር በእህታችሁ አድርጋችሁ እዩት፣ በወንድማችሁ አድርጋችሁ እዩት። እንዴ ይቺ ትንሽዬ ልጅ ካሜራ ላይ ፍጥጥ ብላ አያችኋት በራሷ መተማመኗ ጀግንነቷ ማለት ነው። ያን ነው የምትሰራው ቪዲዮ ብሩኬም ደግሞ እንደዛው ማለት ነው። አብረን እያየናቸው ናቸው ኮትኩተን ያሳደግናቸው አህባዎቼ ናቸው። ስለዚህ እንደዚህ ተኮትኩተው ያደጉን አህባ ለመቀንጠስ ደግሞ የምትሮጡ ሰዎች ዙሮ ለእናንተ ነው የሚሆነው። እኔ አረግማችሁም፣ ግን ጠውሳቸውን ይዛችሁ ሂዱ። አለማየት መብታችሁ ነው በነገራችሁ ላይ ማለት ነው። ግጥም አድርጋችሁ እያያችሁ ስታስጠላ መንቃራ ሲያስጠላ እንደዚህ አይባልም። አለማየት ከፈለግሽ ስልክሽ የራስሽ ነው፣ በጅሽ ነው። የፈለግሽው ነገር ያማየት ያለማየት ሙሉ መብት አለሽ። ገባሽ? ማንም ሁኝ ምንም ማለት ነው። ግን እያያችሁ ከዛ እንዴት እንዴት እንደዚህ ይደረጋል አይባልም። ሲጀመር የሆነ አስተያየት መስጠት ምናምን ትችላላችሁ። ያ ሙሉ መብታችሁ ስለሆነ ፔብልክ ላይ የሆነ ነገር አስተያየትም እንድንሰጥበት ስለሆነ እየተደረገ ያለው ግን ሀይሚ እንደዚህ እንደዚህ ባታደርጊ ጥሩ ነው፣ በዚህ በዚህ መልኩ አይዲያ ብትመጡ፣ ብሩኬ በዚህ በዚህ መልኩ ብትመጡ ጥሩ ነው። እንዴት እንደዚህ ታደርጋላችሁ? ኢስ ኦኬ ኖርማል ዩ ካን ግን ሀይሚን ወስዶ መዘቅዘቅ፣ ብሩኬን ወስዶ መዘቅዘቅ። ሀይሚ የድሀ ልጅ ናት ትላላችሁ፣ ብሩኬ ሴት ልጅ ነው ትላላችሁ። የምትሳደቡትን ስድብ ራሱ አታውቁም። ለምን መሰላችሁ? እንደዛ ምላችሁ የሴት ልጅ ለምትሉት ሁላችንም የሴት ልጅ ነን። ይህ ነው አንቺ በአባትሽ እንትን ነው የወጣሽው፣ በወንድ ነው በሴት ነው የወጣሽው። ያላወቃችሁ ወቁ። እንዲሁም ደግሞ የድሀ ልጅ የምትሉ አንቺ ሀፍታምድ ብትሆኚ ኑሮ አትሰደጅም ወይኔ ጉዴ እግዚአብሔርን እናንተ ድህነት ማፈሪያ አይደለም በነገራችሁ ላይ ድህነት ማለት ምን መሰላችሁ የሰው ልጅ እንዴት ነው ይሄ ሰውን የማታከብሩ ሰዎች በማንነታችሁ የማትኮሩ ሰዎች እናንተ ዳህናችሁ እንጂ ድህነት ሁሉም ሲወለድ መላጣችን አይደል ተወለድ ነው ወይስ ልብስ ተለብሶ ነው የተወለደሽ ሁልሽም ልብስ ተለብሶ አዎ እናንተ ለካ ልብስ ተልብሶ የተወለዳችሁት ከዛ ስትወለዱ ቶሎ ሁሉ ነገር ሬዲዮ ነው የጠበቃችሁ ስራ እየሰራችሁ አላደጋችሁም። ሁሉም ሰው የሚሰራው የሚደክመው ምንድን ነው? በልቶ ለማደር ነው፣ ከችግር ለመላቀቅ ችጋራን ባንኖርማ ባንሆንማ ስደት ባልመጣ ገባሽ አይደለም። ስለዚህ ይሄ የደሃ ልጅ ያፍታብ ብራ አራ ምትሩ ነገር ነኝ። በቃ ደስ አይለኝም። አንሸዋውድ ሁላችንም። በየቤትሽ በየጓዳሽ ብታዩ የምታዩ ነገር ታያልሽ። ሲጀመር የደሃ ልጅ ብሎ የሚሳደብ ራሱ ማን ነው? ዞር ብላችሁ ይህ ብዙ ሰው የምትሳደቡ ንጉር ሰዎች ራሳችሁ እዛ ቦታ ላይ ስላላችሁ ነው ገባችሁ ገልብጣችሁ የምታዩት የሆነ ነገር። አሁን እዚህ ጋር እንትን እንትን እንትን ምናምን ብዬ ከተሳደብኩ እኔ የመጣሁባት መንገድ ስለሆነች ነው። እኔ ሆን እዚህ ጋር መጥቼ እናንተ ደሃዎች ምናምን እንደዚህ ናቸው ብላቸው እኔ ራሴ ደሃ ቁርምጥ ያልኩ ደሃ ስለሆንኩ ነው። ገባችሁ፣ እንጂ እንዴት አድርጌ ደሃ ናውቀዋለሁ። ስለዚህ ስርዓታችሁን ያዙ። እኔ ብዙ ነገር መናገር አልፈልግም። ይቅርታ አድርጉልኝና ማለት ነው። እናንተ የሆነ አስር ክንድ ምላስ ቢኖራችሁ እኔ መቶ ክንድ ምላስ አለኝ። እናንተ ቀኑን ሙሉ ጽሁፍ ስትለቀልቁ ብትሉ፣ እኔም ደግሞ ሁለት ቀን ሙሉ ልለቀልቅላችሁ እችላለሁ። ግን መጽሐፍ ስለቻልኩት ስለቻልኩትም፣ ያገኙትን አልጽፍም። መናገር ስለቻልኩ ያገኙትን አልናገርም። ስለዚህ ተናገርኩ። ኦልሬዲ በቃ ነገሩ እያለቀ ነው። ሀይሚና ብሩኬ ወደ ራሳቸው እየተመለሱ ነው። ዳኒ ግን ራስህን አዳምጥ በደንብ ማለት ነው። ስርአትን ያዝ፣ አትጨማላለቅ። ተግማማ በጣም እንዲሁም ደግሞ አንዳንድ የሆናችሁ የሆናችሁ ሰዎች አላችሁ። እናንተም ደግሞ ስርዓታችሁን ያዙ። የሆነ ቅጥ የጠፋባችሁ እየውነቴ ነው ምን ማድረግ እንዳለባችሁ፣ ምን መሆን እንዳለባችሁ ያላወቃችሁ አላችሁ፣ ልንገራችሁ ብዬ ነው። ኮሜንታችሁን አለው ምናምን ምናምን እንትናችሁን ስራ የላችሁ እንዴት ላላችሁ ስራ ፈቱ። ለአንቺ ታዲያ ምን ታደርጊያለሽ እዚህ ዩቱብ ላይ የምትንከራተችው ወይ ቲክታክ ላይ የምትንከራተችው ስራ ስላለች ነው። እናንተ እዛ ቦታ ላይ ተገንታችሁ፣ እኛን ለምንድን ነው እዛ ቦታ ላይ የተገናኛችሁት የምትሉ ነገርስ፣ ወይ ጉድ! እንዴ በገዛ ስልካችን በገዛ ምላሳችን ልከለክሉ ነው? መብታችን ነው አይ ካን ቶኪንግ ህም ገባችሁ አይደለም ስለዚህ ስርአት ቢኖራችሁ በጣም ጥሩ ነው የሆነ አሳዳጊያቸው አሳዳጋችሁ አይባረክ ተብላችሁ ከመሰደብ ዳኑ የምሬ ነው ሰው አስተዳደጉን ይመስላል ተብሎም በተለምዶ የመጣ ነገር ስለሆነ ይሄ እንዴት ነው አስተዳደግ የበደላት ነች እንዴ ምን አመን እንዲባላት ሆኑ የምጽፉትን የምትናገሩትን ነገር እያውቃችሁ ተናገሩት ምን ብላችሁ እንደወረዳችሁ አታወሩም ካለሞራ ዝም ታኩ ወርቅ ነው። ዝም ብላችሁ ማሳለፍ ያቅታችኋል እንዴ እነዚህ ትንንሽዬ ልጆች። ብሩኬ ዛሬ መረር ብሎታል፣ እመቤቴን በጣም እንደመረሩ ያስታውቃል። ሀይምዬም እንደዛው ማለት ነው፣ ድክም ብሏታል በቃ። የሰው ነገር ያደክማል። እውነቴን ነው ምላችሁ፣ እነሱ አልተጣሉ ሲጀመር፣ እንደመጣች እቅፍ፣ ከዛ ስታወራ ራሱ ሁሌ አፏ እንደዚህ እንደሚያደርጋት ዝም ብሎ አፏን ያዝ እያደረጋት ነበረ እና በቃ ሁሌም ብትጨቃጨቁም ብትሉ አብራችሁ መምጣታችሁን በጣም ነው የምወደው። ነገ ደግሞ አብራችሁ ፋ ብላችሁ ጠላት እናሳፍረዋለን ማለት ነው በተረፈ ግን በጣም ብዙ መልካም ምርጥ የሆናችሁ እህቶች ወንድሞች አላችሁና እንደናንተ አይነቱን ነፍ ጊዜ ያብዛልን ከምንድን ነው የሚባለው ይሄ ከመቶ ተንኮለኛ ሰው አስር ሰው ምርጥ ሰው ይበቃችኋል እግዚአብሔርን እና በቃ መልካም ማድረግ ለራስ ነው መጥፎ ማድረግም ለራሳችሁ ነው መልሶ የሚጎዳችሁና እኔ ብቻ የማያቸው ነገሮች ያቆ ስላሉ እውነት ለመናገር ማለት ነው በማገባችሁ ገብታችሁ ዝምብላችሁ በማታውቁትን ሰው አውቀዋለሁ እንደዚህ እንደዚህ ይፈጠራል እንደዚህ ነው በዚህ በዚህ ጌታን አንዳንዴ ይገርመኛል። ቤተሰብ ለማንኛውም ተረጋጉ። ሁሉም ፋ ነው። ወዳችኋለሁ። መልካም ጊዜን ላችሁ